አንድ ሰው ምንም አይነት ሞገስ ህይወቱ ላይ ከሌለ የአንድ ሚሊዮን ብር እቃ ሽጣ ሃምጣ ብትሉት መቶ ብር መያዝ አይችልም። ህይወቱ ላይ ሞገስ በኃይል የሚሰራበት ሰው የአንድ ሚሊዮን ብር እቃ ብትሰጡት አስር ሚሊዮን ብር ይዞ ይመጣል። ጥቂት ሰዎች ደግሞ እናንተ በመሰሩ ስራ ሰክሲድ ያደርጋሉ፣ ይሳካላችኋል። ልዩነቱ ምንድን ነው? ሰው ሞገስ ከሌለው ባዶ እጁን ነው የሚሆነው። ይህን እግዚአብሔር ምድርና ምድር ላይ ያለውን ነገር በሙሉ የፈጠረው ለእናንተ ነው፣ እንድታመልኩት አይደለም ዛሬ ስለ ሞገስ ነው እያስተማርክ። የሚያስገድድ ድህነት ከኔ ጋር ናችሁ። አንድ ሰው ምንም አይነት ሞገስ ህይወቱ ላይ ከሌለ የአንድ ሚሊዮን ብር እቃ ሽጣ አምጣ ብትሉት መቶ ብር መያዝ አይችልም ይለው። ህይወቱ ላይ ሞገስ በኃይል የሚሰራበት ሰው የአንድ ሚሊዮን ብር እቃ ብትሰጡት አስር ሚሊዮን ብር ይዞ ይመጣል። ሁለቱ መካከል ምንድን ነው የሌለው? እቃ አይደለም የሌለው። ሁላችንም ስራ እንሞክራለን አይደለ ብዙዎች ፌል ያደርጋሉ። ጥቂት ሰዎች ደግሞ እናንተ በምትሰሩ ስራ ሰክሲድ ያደርጋሉ፣ ይሳካላቸዋል። ልዩነቱ ምንድን ነው? ፌበር ሰው ሞገስ ከሌለው ባዶ እጁ ነው የሚሆነው። ክብር ለኢየሱስ። ሲሆን ይሁን ሞገስ በሉ። የሚያስገድድ ኃይል የሚያስገድድ ድምፃቸው አይሰማም። የሚያስገድድ ኃይል በሉት። የሚያስገድድ የሚያስገድድ እስካሁን ያስተማርኩትን አሴፕት ላደረገ ሰው ለተቀበለ ሰው ሰዎችን ስለ እናንተ ማስገደድ የሚችል ሞገስ ወርቆባችኋል። ይሄ ሞገስ ሰዎችን ስለ እናንተ ያስገድዳችኋል። ስለ እናንተ ያስገድዳችኋል። ያስገድዳችኋል። ያስገድዳችኋል። ያስገድዳችኋል። ቁጭ በሉ። ክብር ለኢየሱስ ይሁን። አሁን ግን ድህነትን ለመስበር ነው። አሁን ሞገስ የሚያርፍባችሁ ባዶ እጃችሁን እንዳትሆኑ፣ ባዶ እጃችሁን እንዳትሆኑ፣ ባዶ እጃችሁን እንዳትሆኑ፣ ባዶ እጃችሁን እንዳትሆኑ፣ ባዶ እጃችሁን እንዳትሆኑ። እግዚአብሔር ምድርና ምድር ላይ ያለውን ነገር በሙሉ የፈጠረው ለእናንተ ነው። እንድትጠቀሙበትን የፈጠረ እንድታመልኩት አይደለም። እንድታመልኩት አይደለም። እንድትጠቀሙበት ለዛ ነው። ምድር ላይ ያለ ምንም ነገር የተፈጠረው ብረቱም ይሁን እንዳይ መንዱም ይሁን ኤቭሪቲንግ ለሰው ልጅ ነው የተፈጠረው። እግዚአብሔር ምድርን የፈጠራት ለሰው ልጅ ነው እንድትጠቀምበት። አሁን አስገዳጅ ሞገስ ስላረፈብህ፣ አስገዳጅ ሞገስ ስለወደቀብህ፣ አስገዳጅ ሞገስ ስለወደቀብህ ትበዘብዛለህ። ግብጻውያንን ትበዘብዛለህ ግብጻውያንን ትበዘብዛለህ። ትበዘብዛለህ። ትበዘብዛለህ። ግብጻውያንን ትበዘብዛለህ። ግብጻውያንን ትበዘብዛለህ። ግብጻውያንን ትበዘብዛለህ። አስገዳጅ ግብፃውያንን ትበዘብዛላችሁ። አሜን አሜን። ሊብሮን ዳሳካታይ አሜን። ግብፃውያንን በሉ እስኪ ግብፃውያንን እበዘብዛለሁ እበዘብዛለሁ። ግብፃውያንን ግብፃውያንን እበዘብዛለሁ እበዘብዛለሁ። ትበዘብዛላችሁ ትበዘብዛላችሁ ትበዘብዛላችሁ ግብፃውያንን ትበዘብዛላችሁ። ድምፅሽ አይሰማም

ህይወታቸውን ያጎሰቆሉ አሜን፣ የጉስ ቁልና መናፍስቶች አሜን፣ ከዚህ ሰዓት ጀምሮ አሜን፣ ህይወታቸውን ለቀው እንደሄዱ አዛለሁ። አሜን አሜን፣ በኢየሱስ ስም በኢየሱስ በኢየሱስ ሂድ፣ በኢየሱስ ሂድ፣ ሂድ፣ ሂድ፣ ሂድ፣ ሂድጂሰስኔ ራያታ ሕይወታችሁን ሞገስ አልባ ያደረጉ አሜን ሞገስ አልባ ያደረጉ ሞገስ እንዳይኖራችሁ እየሰሩ በሮቻችሁን የዘጉ መናፍስቶች አሁን ለቋችሁ

ማጣት ሂድ! ድህነት ሂድ! በኢየሱስ

ኑ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ ፍሪኩንሲ 1605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።